በዓለም ዙሪያ ለምትገኙ ኦርቶዶክሳውያን ኢትዮጵያውያን ወገኖቻችን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የ2017 ዓመተ ምሕረት በዓለ ትንሣኤ በሰላም አደረሳችሁ። በዓሉ የሰላም የፍቅር በዓል እንዲሆንላችሁ የዘወትር ምኞትና ጸሎቴ ነው። ህማማት ቢበዛም ትንሣኤው እሙን ነው። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህም እርሱ ብዙዎቹን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም አማለደ። ይህ የነቢዩ መልእክት ከክርስቶስ ልደት በፊት አራት መቶ ዓመት ቢነገርም አሁን ሆነ በክርስቶስ ጊዜ አልተለወጠም። እንዲያውም አሁን በዓለም ዙሪያ የሚኖሩ ክርስቲያኖች ዘር፣ ቀለም መልካምድር ሳይለያቸው የጌታችን የመድኃኒታችን የኢየሱስ ክርስቶስን የሕማማቱን መታሰቢያ ሳምንት ሕማማቱን በብዙ ሕማም እያሳለፉ ለሚገኙ ትክክለኛ መልእክት ሆኖ ይገኛል። ለወትሮው ይህ ሳምንት ለስሙ ሕማማት ይባል እንጂ ወደ እውነት ሲገባ ግን በደስታ የሚከበር በዓል ነበር። ይሁን እንጂ በዚህ የጨለማና የጭንቀት ሰዓት በሐሰተኞች የመከሰስ የመጣል እና የመናቅ ሂደት መዝሙረኛው ዳዊት በገለጠው መሠረት ተረድተነዋል ማለት አይቻልም። የዳዊትን መዝሙር በአግባቡ ለተረዳ ሰው ግን ህማማት እውነትም ህማመ ነው። መዝሙረኛው የጭንቅ ጊዜውን ሲተርከው እንዲህ ይላል፦ ጭንቀት ቀርባለችና የሚረዳኝ የለምና ከኔ አትራቅ። ብዙ በሬዎች ከበቡኝ፣ የሰቡትን ፊረዳዎች ያዙኝ። እንደ ነጣቂና እንደሚጮህ አንበሳ በላዬ አፋቸውን ከፈቱ። እንደ ውሃ ፈሰስኩ፣ አጥንቶች ሁሉ ተለያዩ። ልቤ እንደ ሰም ሆነ፣ በአንጀቴ መካከል ቀለጠ። ኃይሌ እንደ ገል ደረቀ፣ በጉሮሮ የምላሴ ተጣቃ ወደ ሞትም አሸዋ አወረድከኝ። ብዙ ውሾች ከበውኛልና የከፋተኞችም ጉባኤ ያዙኝ። እጆቼንና እግሮቼን ቸነከሩኝ። አጥንቶቼ ሁሉ ተቆጠሩ። እነርሱም አዩኝ ተመለከቱኝም። ልብሶችንም ለራሳቸው ተካፈሉ፣ በቀሚሴም ላይ እጣ ተጣጣሉ። መዝሙረ ዳዊት 22 ቁጥር 11-18 የሚለው መዝሙር የተገለጠው ቃል በተገ- የተገለጠውን ቃል ቃለ ትንቢት እና ስቃዩን የሚገባውን ያህል ተረድተነዋል ማለት አይቻልም። አሁንም በህማም ውስጥ ላለነው ኢትዮጵያውያን ግን ይገባናል። ጨካኞች በሰዎች ላይ እንዴት እንደሚጨክኑ በዓይናችን በብረቱ እየተመለከትን ነው። ስለዚህ በመዝሙረ ዳዊት የተገለጠው የክርስቶስ በክፉዎች የደረሰበት መከራ ይሰማናል፣ እንረዳዋለን። ነቢዩ ኢሳይያስም በትንቢቱ የክርስቶስን የስቃዩን ነገር እንዲህ በማለት ይገልጠዋል። በማስጨነቅና በፍርድ ተወሰደ። ስለዚህ ኃጢአት ተመትቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፉዎችም ጋር መቃብሩን አደረጉ ከባለጠጎችም ጋር በሞቱ ሁኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። ኢሳይያስ 53 ቁጥር 8 እስከ 9 በአፉ ትንኩል ያልተገኘበትን ንጹሑን እንዴት እንዳንገላቱ ስለመረዳት አሁን በምድራችን በተለያየ ቦታ ያሉትን እስር ቤቶች የተኮላሹ እህቶችና ወንድሞች ማየት የሰውን ጭካኔ ለመረዳት በመላ ሀገሪቱ ያሉትን ትምህርት ቤቶች የወታደር ካምባርጎ 24 ሰዓት ንጹሐን ህፃናትን እየገደለ በፉከራ ዓመታትን ያሳለፈ ስርዓት ባለበት ሀገርና ዘመን የምንኖርኛ። በክርስቶስ ላይ ክፉዎች ያደረጉት መከራ ይገባናል። ነቢየ እግዚአብሔር ኢሳይያስ በዚሁ ምዕራፍ ላይ ሌላውን አሳዛኝ የመከራ ታሪክ እናነብ ዘንድ ከእግዚአብሔር ያገኘውን ትንቢት ዘግቦልናል። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችን በደል በእርሱ ላይ አኖረው። ተጨነቀ፣ ተሰቃየም አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹን ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ይህን የትንቢት ቃል ይዘን በአራቱ ወንጌላውያን የተዘረዘረውን የሕማማቱን ሁኔታ በአንድ ላይ ብናሰባስበው የሚነግረን በሐሰት መከሰሱን፣ ጠላቶቹ አልፎ መሰጠቱን፣ ከዚያም መገረፉን፣ መሰቀሉን፣ መስቀሉን ተሸክሞ እስከ መስቀያው ቦታ መሄዱን በመጨረሻም ከመስቀሉ ላይ ሰውነቱ ተጣብቆ ከምድር ከፍ ከሰማይ ዝቅ ብሎ መሰቀሉንና ነፍሱን በስቃይ አሳልፎ መስጠቱን በዚህም መካከል የብቸኝነት የስቃይ ጩኸት ማሳለፉን ነው። ይህ ሁኔታ ዛሬ ላለን ኢትዮጵያውያን ይገባናል። ምክንያቱም የዛሬዎቹ አሁን ያየ የዛሬዎቹ የሀገራችን በሁሉም መንገድ በሕዝባችን ላይ የሚደረገውን ቢከፋ እንጂ የማያንስ መሆኑን አሁን እያየን ስለሆነ ነው። ህፃናትን በድሮን እንደ ቅጠል የሚያረግፍ ጨካኝ ባለበት ዓለም የክርስቶስን ሰውነት እስኪበጣጠስ ገርፈው ሰቀሉት ቢባል ይገባናል፣ እያየ ነው ስለሆነ። ግን እንደዚህ ክፉዎች የበላይ የሆኑበት ዓለም ይቀጥላል ወይስ መቆሚያ አለው የሚለው ነው ጥያቄው። አዎ የጌታችን የኢየሱስ ክርስቶስ ታሪክ በዚህ ቢያበቃ ምን ይሆን ነበር? ክፋት ኃይል አግኝቶ ይቀጥል ነበር። በእውነትም የጌታችን ተከታዮችና አብረውት የነበሩት ሁሉ ከተቃዋሚዎቹ ጋር ይህ ታሪክ በዚሁ የሚደመደም ጌታችንም ሙቶ የሚቀር መስሏቸው ነበር። ዓርብ እንደ ጨለመ ይቀራል፣ ጌታም እንደ ሌሎቹ ሁሉ ታሪኩ በሞት ይደመደማል ብለው አምነዋል። ምናልባትም አይሁድ ከተከታዮቹ የተለየ ጥርጣሬ ነበራቸው። እንዲያውም እምነቱን መቀበል አቅቷቸው እንጂ ትንሣኤውን አውቀዋል፣ ግን አላመኑበትም። ይህም የተለየ ሁኔታ እንደሚከሰት የሚያመለክት ሐሳብ ነበራቸው ማለት ይቻላል። ይህም የተለየ ሁኔታ ትንሣኤ የሚያመለክት ነው። በሕይወት ሳለ እነሳለሁ ብለዋል። ደቀ መዛሙርቱ ሰርቀው ተነሳ እንዳይሉ አሉ እንጂ በእውነትም ትንሣኤውን አምነዋል ማለት በፍጹም አይቻልም። ስለዚህ የሕማሙ መብዛት የትንሣኤውን ተስፋ ጨልሞት ነበር። ወዳጆቹም ጠላቶቹም ያሰቡት ቢሆንና ዓርብ ሳይነጋ ቢቀር ክርስትና የሕይወት እምነት ይሆን ነበርን? በፍጹም አይሆንም ነበር ተስፋ ቢስ እምነት ነበር የሚሆነው ነገር ግን ያ እንዳይሆን እግዚአብሔር አዲስ ታሪክ ሰርቷል ወንጌሉን የጻፉልን ወንጌላውያን የታሪኩ ተካፋዮች ወንጌላውያኑ ተከታዮቹ ቅዱሳን ሐዋርያት የተደረገውን ታሪክ ሳይጨምሩም ሳይቀንሱም ጽፈውልናል በሁሉም ወንጌላውያን ጽሑፍ መሰረት በትንሣኤ ጊዜ በአይሁድም በደቀ መዛሙርቱም ዘንድ ክህደትም ድንግርግርም ጥርጥርም መደነቅም እውነትም ተደባልቀው እንመለከታለን ከህማማቱና ከትንሣኤው ታሪክ የምንረዳው በእኛ ጊዜ በምድራችን የተከሰተው የክፉዎች ሐሳብ ተግባር፣ ህዝባችን እያስጨነቀ ያለ ያለ ክፋትና ተንኮል መልካም ማሰብ የማይችልና የማይፈልግ ስርዓት፣ የቸነፈር የህማም የጦርነት ጊዜ ያልፋል። ሁላችንም ብናዝንም በሕዝባችን ላይ የሞት ጥላ ቢያጠላም ሁሉም ነገር ሞት ሞት ቢሸትም ይህ የመከራ ዘመን ያልፋልና ሕይወት ይቀጥላል። አሁን ግን ብዙዎቻችን እጅጉን አዝነናል። ሌሎቻችን ግራ ተጋብተናል። አንዳንዶቻችን ተስፋ ቆርጠናል። በተለይም ያለፈው የመከራ ዘመን አለፈ ብሎ ኢትዮጵያ ወደ ነፃነት ትሄዳለች የሚል ተስፋ የነበረው ሁሉ ይህን ሲያይ መደናገጥና ግራ መጋባት የማይቀር ነው። ልክ እንደ ጌታችን ተከታዮች ከዓርብ በኋላ ዓለም ተመልሶ ወደ ነበረበት ጤናማ የኑሮ ዘይቤ ይመለሳል ብሎ ማሰብ ከባድ እንደነበረ ማለት ነው። ለዚህ ነበር ተከታዮቹ አስከሬን አስከሬንን አስከሬኑን ሽቱ ለመቅባት ወደ መቃብር መሄዳቸው ሕያው ጌታን ከሙታን መካከል መፈለጋቸው የተስፋ መቁረጣቸው ምልክ ማረጋገጫ ሀሳብ ነበር። ነገር ግን ወንጌላውያኑ መርዶ ሳይሆን የምሥራች ይዞ ብቅ አሉ። በሰንበትም መጨረሻ መጀመሪያ ቀን ሲነጋ መግደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሲያው ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሉ በላዩ ተቀመጠ። መልኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ። ጠባቆቹም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶችን አላቸው፤ እናንተ ሳትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷል፣ ተነስቷልና፣ በዚህ የለም። የተኛበትን ስፍራ ኑ እናዩ ማቴዎስ የሚነግረን ሁለት የሚቃረኑ ግን ደግሞ እውነት የሆኑ ታሪኮችን ነው። አንደኛው የእግዚአብሔር ዘላለማዊ እቅድ እያከናወነ መሆኑን ሲሆን፣ ሌላኛው የሰዎች የሰው ልጆች የክርስቶስን ቀራቢዎችም ጭምር ይህንን ታላቅ ምስጢር መረዳት አለመቻላቸው ነው። ሆኖም ግን ማቴዎስ የአዲስ ቀን አንድ ብሎ መጀመሩን በሰንበት መጨረሻ መጀመሪያ ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ በማለት አረጋግጦ ጽፎልናል። ማርቆስ ይህንኑ የትንሣኤ ጉዳይ እንደ እንዲሁ ዘግቦልናል። ሰንበትም ካለፈ በኋላ መግደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜም መጥተው ሊቀቡ ሽቱ ገዙ። ከሳምንቱም በፊተኛው ቀን እጅግ በማለዳ ፀሐይ ከወጣ በኋላ ወደ መቃብሩ መጡ በማለት ይነግርናል። ሁሉም ወንጌላውያን በየበኩላቸው የዚያን ቀን አስገራሚ ዜና በመደነቅ ይነግሩናል። ቅዱስ ሉቃስም ስለ ጌታ በሚያስገርም ሁኔታ እንዲህ ልቦ ጽፎልናል። ነገር ግን ከሳምንቱ በመጀመሪያው ቀን ያዘጋጁትን ሽቱ ይዘው ከእነርሱ ጋር አንዳንዶቹ ወደ መቃብር እጅግ ማልደው መጡ። ድንጋዩም ከመቃብር ተንከባሉ አገኙት። ገብተውም የጌታን የኢየሱስን ሥጋ አላገኙ። እነርሱን በዚያ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረው። ፈርተውም ፊታቸውን ወደ ምድር አቀረቀረው ሳሉ እንዲህ አሏቸው። ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አሳልፎ ሲሰጥና ሊሰቀል በሦስተኛው ቀን ሊነሳ ግድ ነው እያለ ገና በገሌላ ለእናንተ እንደተናገረ አስቡ። ምን ነው ዘነጋችሁ? እንዲህ ሕያውን ከሙታን መካከል ልትፈልጉ መጣችሁ? ተናግሯል እኮ አስታውሱ እንጂ ከገሊላ አንስታችሁ አብራችሁ ነበራችሁ አይደል? የሆነው ያው የተነገረው ነው አሏቸው። ዮሐንስም በበኩሉ ከሳምንቱ በፊተኛው ቀን መግደላዊት ማርያም ጨለማ ሳለ ማለዳ ወደ መቃብሩ መጣች በማለት የዚህን የቀን መጀመሪያ ይገልጹልናል። እነዚህ ታሪኮች ሰብስበን በአንድ ላይ ብንመለከታቸው የሚሰጡን ደቀ መዛሙርቱ በዜናው ግራ ተጋብተው ነበረ። ድንጋጤ፣ መደነቅ፣ አለማመን፣ ፍርሃት ነግሶባቸው ነበር። ሁሉም ባልታወቀ ጉዳይ ሁሉም ባልተጠበቀ ጉዳይ ላይ የሰውን ውሱንነት የሚገልጹ ናቸው። በእነዚህ ታሪኮች ውስጥ የምንመለከተው የሰውን ግንዛቤና የእግዚአብሔርን መለኮታዊ ውሳኔ ነው። በደቀ መዛሙርቱም በጠቅላላው በሰው አይምሮ የምንመለከተው ኃይለኞች የወሰኑት ውሳኔ አሸናፊ ነው ይቀራል። የኃይለኞቹ አሸናፊነት የማይለወጥ ነበረ። እነሱ ቢፈርዱት በፈረዱት ፍርድ መለኮታዊ ትብብርም አለ ብለው ነበረ። የተሸናፊዎች ሀሳብ ነው ነበር ለዚህ ነው ጌታችን ካስተማረው ይልቅ ባለስልጣናቱ ያከናውኑት ያሸንፋል ብለው ወደ መቃብር ቦታ የሄዱት። ግን አልሆነም። የእግዚአብሔር መለኮታዊ አሰራር ምንጊዜም ያሸንፋል። ዛሬም ቢሆን ይኸው ነው። ሞት የእግዚአብሔርን ሕዝብ አሸንፎ አይቀርም። የነ ጲላጦስ ከካህናቱ ጋር መተባበር የእግዚአብሔርን መለኮታዊ አሰራር አይለውጠውም። አሁን አሸናፊው እርሱ ነው። ሞት ስለበዛ ሕይወት አይቀጥልም ብለን አናስብም። ከሞተ በኋላ ከሞት በኋላ ሕይወትን ያሳየን አምላካችን ከትንሣኤ በኋላ ሞት የለም የሚባልበት ጊዜ ይመጣል። እውነት ነው ሞ የሞት ክፋቱና ክብደቱ አስፈሪነቱ አድካሚነቱ ትንሣኤን እንኳን እንድንረሳ ማድረጉ ነው። ከዚህ የተነሳ መነሳቱን በማመን ፈንታ ተደነቁ። የዘንድሮ የትንሣኤ በዓል ስናከብር፣ በዚህ ወቅት የዓለም ሁኔታ በተለይም የሀገራችን ሁኔታ እንደወትሮ ጤናም አይደለም። ሁሉም ሰው የሞትን ወሬ እየሰማ የሚጨነቅበት ወቅት ነው። በዚህ ወቅት ትንሣኤን ለማክበር የመግደፊያ ነገር ለመግዛት የሚሽቀዳደሙ ጊዜ የመሽቀዳደሚያ ጊዜ አይደለም። አሁን ደግሞ ድሃውም ሀብታሙም ነገ ምን ይከሰት ይሆን በሚል ፍርሃት በተዘጋጀበር በተዘጋበር ውስጥ ሆኖ ምናልባትም ከቤተሰቦች ተለይቼ እታገት ይሆን በማለት ቤቱን እንኳን እየተጠራጠረ በጭንቀት ላይ ነው። ታዲያ በዚህ ወቅት ትልቁ የመጽናኛ ቃል በተዘጋበር እንኳን የሰላም አዋጅ ይታወጃል። ምንም ዓለም ተባብሮ ለሕዝባችን የሞት መርጫ ብቻ ቢያቀርብለትም እግዚአብሔር ግን አይደለም የኔ ሕዝብ የሚኖረው ለዘላለም ሕይወት ነው ይላል እና በተዘጋ በር ማለት የተስፋ ጨላንጭል በሌለበት እንኳን እርሱ ይናገራል። ይህንም ሲነጋገሩ ኢየሱስ ራሱ በመካከላቸው ቁሞ ሰላም ለእናንተ ይሁን አላቸው። ነገር ግን ደነገጡና ፈሩ፣ መንፈስም ያዩ መሰላቸው። እርሱ ስለምን ትደነግጣላችሁ? ስለምንስ አሳብ በልባችሁ ይነሳል? እኔ ራሴ እንደሆንኩ እጆችንና እግሮችን እዩ፣ በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔ እንዳሳችሁ እዩ አላቸው። ይህንም ብሎ እጆቹንና እግሮቹን አሳያቸው ይላል ሉቃስ። አዎ ክፉዎች ከነክፋታቸው የማይኖሩበት ጊዜ ይመጣል። የዛሬ ሁለት ሺህ ዓመት በፊት የነበሩ ክፉዎች ከነታሪካቸው ጠፍተዋል። ቢነሱም በክፉ ጎናቸው ነው። ጲላጦስ በሰው መካከል እጁን ቢታጠብም ክርስቶስን ለሞት አሳልፎ ሰጥቶ ነው። በጉዳዩ ተባባሪ ነው። አሁንም እንኳን ለሴረኞች ምሳሌ ሆኖ ቀጥሏል። በስርዓቱ ውስጥ ሁነህ አላውቅም አትልም። በተደረገው ነገር ተጠያቂ ነህ። የፈሪሳውያን ሥራ ሴራ ከሰባ ሰዓት በታች ነበረ። ያኑ ዕለት ጭንቅ ላይ ነበሩ። ይነሳል የሚለው ቃል በጆሯቸው እያቃጨለ እንቅልፍ ከእንቅልፍ ነስቷቸዋል። የጌታ ደቀ መዛሙርት ግን እንደገና በአንድ ላይ በፍቅር በህብረት እግዚአብሔርን የሚያመልኩበት ጊዜ ይመጣል፤ ምክንያቱም እርሱ ተነስቷል። እኛም እንደዚሁ ነው። የሞት ጣር ይጠፋና በትንሣኤ ተስፋ እንመላለሳለን። ትንሣኤን ስናከብር እንተማመን፣ እንከባበር፣ እንተባበር። አሁን ጊዜው የትንሣኤ ነው። ጨካኞች ያፈሩበት፣ ሴራ የተቀበረበት፣ በአንጻሩ እውነት የሆነበት፣ ከእውነት ጋር ቁመው ተስፋ የቆረጡ የመስራች የሰሙበት፣ በአንጻሩ በክፈትና በተንኮል ሞትን ሕያው ያደረጉ ገዳዮች የፈሩበት፣ ያፈሩበት፣ በዚህም ከፍርሃታቸው የተነሳ እውነትን እንደገና ለመቅበር የተነሳሱበት፣ ለዚያም ብዙ ገንዘብ ለመክፈል የተገደዱበት ነበር። ይህም ሁሉ ሆኖ የትንሣኤን ኃይል ማስቀረት አልተቻለም። የትንሣኤን ኃይል ያልቻሉት እውነት ነው። ሊያስቀሩ ያልቻሉት እውነት ነው። በየትኛውን ጥበብ ቢሆን ማስቀረት እንደማይቻል የተረጋገጠበት ክስተት ነው የተከናወነው። እናም ጊዜ እና ጊዜው ክፋት የሚሞትበት ጽድቅ ቅድስና ጽድቅና ቅድስና የሚነሳበት ጊዜ ነው። መሞት ማለት አለመኖር ማለት ሲሆን ለሴራ መሞት ስል በማንኛውም በሴራ ቦታ ላይ አለመገኘት ማለታችን ነው። ይህንን ነው ሐዋርያው ያወጀው። እንግዲያውስ ለዘረኝነት ሙተን ለሰውነት እንነሳ፣ ለሴራ ሙተን ለእውነተኛ ለእውነተኝነት ሕያው እንሁን። ሐዋርያው ቅዱስ ጳውሎስ እንዳለው እንዲሁ እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሁናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። እንግዲህ ለምኞት እንድትታዘዙ በሚሞስጋችሁ ኃጢአት አይንገስ። ብልቶቻችሁ የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይቶ በህይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁ የጽርቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ህይወታችን ለጽርቅና ለእውነት መሳሪያ መሆን የሚገባበት ጊዜ ላይ ደርሰናል። ክርስትናን ስንኖረው ለሥጋዊ ሐሳብ ሞተን ለዓለማዊ ለዓላማና ለቋሚ ዓላማ ሕያው የምንሆንበት ጊዜ ነው። ከሁለት ሺህ ዓመት በላይ ክርስትናን ኑረናን እያልን እርስ በርሳችን በመገዳደል ላይ ከተሰማራን እንኳን ትንሣኤን ልናከብር ትንሣኤ የሚለውን ስሙን እንኳን ለመጥራት አይፈቀድልንም። በገዳይነት በመወዳደር ምን ይሉታል? ገዳይነት ማንም ሚግደለው ማንም ከገዳይነት ከወንጀለኝነት አያወጣ አያወጣውም። ይህም ገዳይነት ነው። ሰዎቹ ስለተቀያየሩ የገዳይነትን አጥፊነት አይለውጠውም። ሰው ማጥፋት ነው። የሰውን ሕይወት ከኑሮ ማቋረጥ ነው። ስለዚህ ስልጣን የያዘ ፖለቲከኛም ገደለ፣ አለዚያ ስልጣን ያላያዘ ፖለቲከኛም ውጤቱ ያው ሰውን ማታ ማሳጣት ነው፣ ወይም ሰውን አለማኖር ነው። ስለዚህ የዛሬው ትንሣኤ ቁጭ ብለን የምናውቀውን የቅድስና ሕይወት ካለን ራሳችን እንመርምርበት፣ ከሌለ ደግሞ ሰዎችን እንጠይቅ። ክርስትና በራሱ ምንድን ነው የሚለውን ወደ አይምሯችን እናስገባ፣ ለራሳችን እንመልሰው። በአጠቃላይ በሕማማቱ ሳምንት ደስታን በሆሳይና ሐዘንን በዕለተ ዓርብ ተስፋን በትንሣኤ ተምረንበታል። የተደሰትንበትን እናዝናለን ያዘን ደግሞ በክርስቶስ ተስፋ በክርስቶስ ተስፋ ተደግፈን ለዘላለማው ሕይወት እንኖራለን። አሁን በዓለማችንና በሀገራችን እየታየ ያለው መከራ መከራ መገፈፉ አይቀሬ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሱስ ክርስቶስን አሰቃይተው መከራውን አብዝተው የገደሉት ደስታቸው የሶስት ቀን ብቻ ነው ሆኖ ነው የቀረው። የሁላችን ጌታ ሞቶ ሞትን ድል አድርጎ በተነሳ ጊዜ የደስታቸው ደስታቸው ወደ ሐዘን ተለውጧል። በክርስቶስ ሞት ያዘኑት ቅዱሳን ሐዋርያትና ተከታዮቻቸው ደግሞ ሐዘናቸው ወደ ደስታ ተለውጧል። ዕለተ ዓርብ ላይ ሆኖ የተጨነቀው ሕዝባችን ነገ በሀገራችን ትንሣኤ ደስ እንደሚለው እምነቴ ጽኑ ነው። በሁሉም ቦታ በኃላፊነት ያላችሁና ኃላፊነት የሚሰማችሁ ሁላችሁ የደስታችንና የተስፋችን አብሳሪ እንጂ የሐዘናችን ምንጭ ባትሆኑ፣ በእንባ ሁኜ በቤተ ክርስቲያን ስም ማጸናችኋለሁ። አገኘው ለምትሉት የስልጣንም ሆነ የሌላ ጊዜያዊ ጥቅምና እናንተ በልታችሁ የረካችሁና እርካታና ደስታ ያለፈ መግደፊያ አቶ በረሃብ አለንጋ የሚገረፈውን ቁመንለታል የምትሉትን ህዝባችሁን ተመልከቱ። በሲኦል ወርዶ ሰላም ለሁላችሁ ይሁን ያለ ጌታ በጦርነት በረሃብ በእስር በህመም በልዩ ልዩ ስቃያት ላሉ በሁሉም ቦታ ላሉ ህዝቦቻችን ዛሬም ሰላም ለሁላችሁ ይሁን፣ ሰላም ለሁላችሁ ይሁን ይበለን። ደጋግሜ እንደምናገረው ሰው ሁነን በህማም አብረን እንዘን፣ በትንሣኤ በጋራ እንደሰት ህማሙ ቢበዛ ትንሣኤ ሙን ነውና ለዘላለማዊ ህይወት ያዘጋጀን አምላካችን ክብር ምስጋና ይግባው። ባሉ የሰላም የፍቅር በዓል ይሁንላችሁ። አምላካችን እግዚአብሔር ሀገራችን ኢትዮጵያንና ህዝባችን በሰላምና በጤና ይጠብቅልን። ይህን አሁን ያለውን መከራ አሳልፎ ወደ ደስታ ይለውጥልን። ክብርና ምስጋና ለአምላካችን ይሆንልን፣ ዛሬም ዘወትርም ለዘላለሙ አሜን።